የክርስቲያን በጎ አድራጎትና ልማት ማህበራት ህብረት በቅዱስነታቸው ዜና ዕረፍት የተሰማውን ኃዘን ገለጸ። የክርስቲያን በጎ አድራጎትና ልማት ማህበር ህብረት ሰኞ ሚያዝያ 13 2017 ዓ ም ከዚህ ዓለም ድካም ባረፉት በካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ፍራንቺስኮስ የተሰማውን ኃዘን ገልጿል። የህብረቱ ዋና ዳይሬክተር ዶክተር ንጉሴ ለገሰ ተቋማቸው የቅዱስነታቸው ህይወትና ያሳረፉትን አሻራ እንደሚያከብር በመግለጽ የቅዱስነታቸው ህይወት የክርስቶስ ትምህርት የተንጸባረቀበት ጥልቅ እምነት ያላቸውና ትህትና የተላበሱ ሰው ነበሩ ሲሉ አስታውቀዋል። ዶክተር ንጉሴ የለገሰ ቅዱስነታቸው በአገልግሎት ዘመናቸው ድምፅ ለሌላቸው ድምፅ በመሆን ለድሆችና ለተገለሉት ክብር የቆሙ እንዲሁም በዓለም አቀፍ ደረጃ ለአየር ንብረት ለውጥ ዓለም አቀፍ ርብርብ እንዲኖር ጥሪ ያቀረቡ ናቸው ሲሉ ተናግረዋል። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በዘመናችን የስነ ስርዓት ምሳሌ ሆነው የቆሙ መሆኑን ያነሱት ዋና ዳይሬክተሩ በቤተ እምነቶችና በአህጉ ሮች ለሰላም እርቅና አካባቢ ጥበቃ ዙሪያ ጥሪ ያቀረቡ መሆናቸውን አስታውሰዋል። የክርስቲያን በጎ አድራጎትና ልማት ማህበራት ህብረት ቅዱስነታቸው ላሳረፉት አሻራ ምስጋናውን እንደሚያቀርብ የተናገሩት ዋና ዳይሬክተሩ ዶክተር ንጉሴ ለገሰ ተቋማቸው ለካቶሊክ ቤተ ክርስቲያን መጽናናትና ለቅዱስነታቸው ነፍስ ረፍት በሚደረገው ዓለም አቀፍ ጸሎት ላይ ከክርስቲያን ማህበረሰብ የሃይማኖት መሪዎቹና በጎ ፍቃድ ካላቸው ሰዎች ጎን እንደሚቆም አስታውቀዋል።